ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ሻቢያን አናምነው ሲሉ ጄኔራል ምግበይ ኃይሌ ተናገሩ። ከትግራይ ጦር አዛዦች መሃል አንዱ የሆኑት ጄኔራል ምግበይ ኃይሌ በትናንትናው ዕለት የምዕራብ ግንባሬ ሰራዊት አዛዦች ሰብስበው እንደነበር ተሰምቷል። በዚህም በስብሰባው ላይ ያሳለፉት ውሳኔ ምንድነው የሚለው የዜና ትንታኔያችን አካቶታል። ቆይታቸው ተሰሙታላችሁ? ህወሀት የቀበረውን ቢኤም አለው። የት እንደቀበረው እናውቃለን። መርፍ አለው አሁን እያወጣን ያለው በሽራሮ በባድሜ በኩል ለኤርትራ እየሰጠ ነው። ህወሀት የተለመደውን ደደቢት ነው የሚቀበረው፣ ግን አፋር ነው ብለዋል። ህወሀት ሙሉ መሳሪያ አላስረከበም። ለዚህ ደግሞ አፍሪካ ህብረት ጨምሮ ሌላ ፈራሚ ተጠያቂ ናቸው ሲሉ አምባሳደር ሞዓዝ ገብረ ህይወት ተናግረዋል። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታቸው የምሰሙት ይሆናል ጠቅላይ ሚኒስተሩ የአፍሪካ ቀንድ ጉዳይ አማካሪ ሚኒስተር የሆኑት አቶ ጌታቸው ረዳ በለንደን ከአልጀዚራ እንግሊዝኛ ክፍል አዘጋጅ ከሆነው ከጋዜጣ ምህድን ሀሰን ጋር ቆይታ ያደረጉ ሲሆን በኢትዮጵያና በኤርትራ መካከል ጦርነት አይኖርም፣ ምክንያቱም ሁለቱም ወገኖች ጦርነት ምን እንደሆነ ጠንቅቀው ያውቁታል ሲሉ ተደምጠዋል። ብሔራዊ ንቅናቄ አብን ባርሲ የተፈጸመው አሰቃቂ ጥቃት ገለልተኛና ግልጽ ምርመራ እንዲደረግበት ጠይቋል። የአማራ ብሔራዊ ንቅናቄ አብን በኦሮሚያ ክልል ምዕራብ አርሲ ዞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ኢላማ አድርገው የተፈጸሙ አሰቃቂ ጥቃቶች ገለልተኛና ግልጽ ምርመራ እንዲደረግባቸው ትናንት ምሽት በዋታው መግለጫ ጥሪ አቅርቧል። ነገር ግን የሃይማኖት አባቶች በአካባቢው ደርሰን ምርመራ አድርገናል ቢሉ የተነገረውና መሬት ያለው ሀቅ የተለያየ መሆኑን ብዙዎች ተገንዝበውታል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምሰሙት ይሆናል። የተከሰተው በሽታ የዓለም ጤና ድርጅት ፈጣን ምላሽ መስጠቱ ተገለጸ። የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል የተጠረጠረ ቫይራል ሄሞሮጂክ ፌቨር ወረርሽኝ ዙሪያ ፈጣን ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር እና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ክልላዊ ጤና ባለስልጣን ጋር በቅርበት እየሰራ መሆኑ ታውቋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምሰሙት ይሆናል። ሩሲያ አዳዲስ የኒኩሊር ኃይል የሚሸከም ክሩዝ ሚሳኤል ማምረት ጀምር ያለው ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዋና ከተማ ሞስኮ በተካሄደው የሽልማት ስነ ስርዓት ላይ በተሳተፉ ቦታ እንደተናገሩት ቀጣይ ትውልድ የተሰኘው በኒኩሊር ኃይል የሚንቀሳቀስ ክሩዝ ሚሳኤል ማምረት ሩሲያ ጀምራለች ብለዋል። በዚህም የዜና ትንታኔያችን አካተናል የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ ሸር ሰብስክራይብ ማድረጉን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ጥንቅራችን ስናልፍ ሻቢያን ልናምነው አንችልም ሲሉ ጄኔራል ምግበይ ኃይሌ ተናገሩ። ሰሞኑን ባደረጉ ስብሰባና ከትግራይ ጦር አዛዦች መሃል አንዱ የሆኑት ጄኔራል ምግበይ ኃይሌ በትናንትና ሁለት የምዕራብ ግንባር የሰራዊት አዛዦች ሰብስበው እንደነበር ተሰምተዋል። ጄኔራል ምግበይ ኃይሌ በዚህ ስብሰባ ላይ ሻቢያን አናምነውም ማለታቸው ተዘግቧል። በዚህ ወታደራዊ ስብሰባ የህወሃት አርሚ 13 እና አርሚያ 17 እንዲሁም አርቢ 11 በኮር በላይ የሆኑ የኮር አዛዦች መገኘታቸው ታውቋል። በስብሰባው ላይ ጄኔራሉ በአፋር የመሸጉት የሀራ መሬት ታጣቂ እኛን ሊያጠፉን የተነሱ ናቸው እና ጥላቶቻችን ናቸው ሲሉ መናገራቸው ዘገባው ጠቅሰዋል። ከዚህ በተጨማሪም ከሻቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም ሲሉ ተናግረዋል። በስብሰባው ላይ ከተሳተፉም መካከል አንድ ከፍተኛ የኮር አዛዥ እና እኛን የሚበላን ሀራ መሬት አይደለም በነፃ መሬት ያለውን ኃይል እኛ ከመብላት በፊት የትግራይ ህዝብ ያጠፋልና መፍትሄ እንፈልጋለን ማለታቸው ተጠቅሰዋል። በስብሰባው ላይ ባለመግባባት የተጠናቀቀ ነው የሚለው ዘገባው ጄኔራል ምግበይ ኃይሌ ስብሰባውን ማቋርጠው መውጣታቸው ተሰምተዋል። አብን ወይም አማራ ብሔራዊ ንቅናቄ በአርሲ የተፈጸመ አሰቃቂ ጥቃት ገለልተኛና ግልጽ ምርመራ እንዲደረግበት ጠየቁ። አብን ወይም አማራ ብሔራዊ ንቅናቄ ብሔራዊ ፖለቲካ ፓርቲ የኦሮሚያ ክልል ምስራቅ አርሲ ዞን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ኢላማ አድርገ የተፈጸመው አሰቃቂ ጥቃት ገለልተኛና ግልጽ ምልመራ እንዲደረግባቸው ትናንት ምሽት በወጣው መግለጫ ጥሪ አቅርቧል። ንቅናቄው አሰቃቂ ሲል የገለጻቸው ጥቃቶች በተመለከተ መረጃዎች ለማሰባሰብ ተቋማዊ ስምሪት ወስዶ በአካባቢው ተገኝቶ ለማጣራት ጥረት ማድረጉን አመላክተዋል። በዚህም ሃይኖች ሃይማኖትና የእምነት ተቋማት ኢላማ ባደረጉና በጥቂት በታገዙ አካላት በርካታ አማኞች ከመገደላቸውና ከመጓዳታቸው ከመጎዳታቸው ተጨማሪም በርካቶች መፈናቀል የመፈናቀልና የግል ንብረታቸውና የእምነት ተቋማት ውድመት መከሰቱን አረጋግጫለሁ ብለዋል። ይህ አሰቃቂና ያልተቋረጠ ተደጋጋሚ ግፍ በህዝባችን ላይ እየተፈጸመ ባለበት ሁኔታ በተጓዳኝ ሁለት እጅግ አሳፋሪና አደገኛ የማህበራዊ ፖለቲካ ዝንባሌዎች ጎልተው እንዲታዩ ያመላከተው የአብን መግለጫ ህዝባችን ላይ የተፈጸሙ የሚገኘው ጥቃትና ብሶት ፍጹም እንዳይታወቅና እንዳይነገር ከውስጥና ከውጭ በሸፍጥ የተሰለፉ በተቋማት ውስጥ የተኮለኮሉ ግለሰቦች መኖራቸውን አመላክተዋል። በሁለተኛ ደግሞ የተነዙ ስህተት ትርክቶች ውርስና ተፈጽመው ያላቸውን የታሪክ ቅራኔዎች ማወራረጃ አድርገው የሚያቀርቡ ከታሪክም ካሉባት ተቋም ዓላማና ተልኮ ያልተማሩ የሁለት መንገድ ተጓዥና ጭነት ጠማቂዎች በተጎጆች ላይ ጥላቻ ሲያስተላልፉ ተመልክተናል ነው በአሁን መግለጫ ባስተላለፈው ጥሪ በመግስት በኩል ችግሮች ተሰባስበው ወደ የለ ከመግባቱ በፊት ተገቢውን እርምጃ እንዲወስድ በጥብቅ አሳስቧል። የፌዴራል የጸጥታ አካላት ጣልቃ እንዲገቡ የወደሙ እምነት ተቋማት ተመልሰው እንዲገነቡና ጉዳት ለደረሰባቸው ወገኖች አስፈላጊው ድጋፍ እንድደረግና የተፈናቀሉ ነዋሪዎች ወደ ቀያቸው መልሶ በማስፈር ሰብአዊ ድጋፍ እንዲያገኙ ጥሪ ያቀርቧል ከዚህም የአብን መግለጫ አስቀድሞ ትብብር ለኢትዮጵያና ቅንጅት እንዲሁም ኢሄፓ በተናጠል ባለፈው ሳምንት መግለጫ መውጣት ቸ አይዘነጋም። ኢትዮጵያ ቫይራል ሄሞሮጂክ ፌበር ወረርሽኝ የዓለም ጤና ድርጅት ፈጣን ምላሽ ሰጠ። የዓለም ጤና ድርጅት ደብልዩ ኤች ኦ በደቡብ ኢትዮጵያ ክልል የተጠረጠሩ ቫይራል ሄሞሮጂክ ፌበር ወረርሽኝ ዙሪያ ፈጣን ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር እና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት፣ ክልላዊ ጤና ባለስልጣን ጋር በቅርበት እየሰራ መሆኑን አስታውቋል። ባለሙያዎችን ጨምሮ ስምንት ሰዎች በቫይረሱ ሊያዙ እንደሚችል ተዘግበዋል። የዓለም የጤና ድርጅት ደብሊውኤችኦ ለዚህ ወረርሽኝ ምላሽ መስጠቱን አስቀድሞ የሚከተሉትን እርምጃ ውስዷል። ባለሙያዎች መድኃኒት፣ እና ሌሎች አስፈላጊ ቁሳቁሶች እንዲሁም ለጤና ሰራተኞች የሚሆን የግል መከለከያ ቁሳቁስ ወደ ተጎዱ ከተሞች ተልኳል። በወረርሽኝ የተጎዱ ማህበረሰቡ ውስጥ ንክኪ መከታተል ኮንታክት ትሬሲንግ ስራ ጀምሯል። ሊኖሩ የሚችሉ ድንብል ዘለልጭ ስርጭት ለመከላከል ከደቡብ ሱዳን የደብኤችኦ ቢሮ ጋር በቅርበት እየሰራ ነው ነው። የዓለም ጤና ድርጅት ዳይሬክተር ዋና የሆኑት ዶክተር ቴድሮስ አድሃኖም በአስቸኳይ ድጋፍ እንዲውል 300ሺ የአሜሪካ ዶላር ከደብሊኤችኦ የአደጋ ጊዜ ፈንድ ለኢትዮጵያ ተለቋል። ድርጅቱ እንደ አስፈላጊነቱ ድጋፍ ለማሳደግ ዝግጅቱ መሆን ገልጸዋል። የደብሊኤችኦ ኃላፊና የኢትዮጵያ ጤና ባለስልጣናት መረጃ በወቅቱ በማጋራታቸው ፈጣን ምላሽ ከመስጠታቸው ምስጋና ያቀረቡ ሲሆን የዓለም ጤና ድርጅት ሙሉ ድጋፍ እንደማይለየውም ቃል ገብተዋል። ሩሲያ አዳዲስ የኒኩሊር ኃይል የሚሸከሙ ክሩዝ ሚሳኤሎች ማምረት ጀምር ያለው ሲሉ ፑቲን ተናገሩ። የሩሲያው ፕሬዚዳንት ቭላድሚር ፑቲን በዋና ከተማ ሞስኮ በተካሄደው የሽልማት ስነ ስርዓት ላይ በተሳተፉበት ወቅት እንደተናገሩ ቀጣይ ትውልድ የተሰኘው ኒኩሊር ኃይል የሚንቀሳቀስ የክሩዝ ሚሳኤል ማምረት ሩሲያ ጀምራለች ብለዋል። የሚቀጥለው ትውልድ በኒኩሊር ኃይል የሚንቀሳቀሱ የክሩዝ ሚሳኤል ልማት ተጀምሯል። በፍጥነታቸው ከድምጽ ፍጥነት እስከ ሶስት እጥፍ በላይ ይሆናሉና ለወደፊቱ እንደውም ሃይፐርሶኒክ ይሆናሉ ማለታቸውን ፑቲን በክሬምሊን ውስጥ ተናግረዋል።

ፓስዶን ሰው አልባ የውሃው ውስጥ ተሽከርካሪ ለሚሰሩ ገንቢዎች መንግሥት ሽልማት ሰጥቷል። በተጨማሪም በቡሪስፔኒክ እና በፓስዶን ውስጥ ጥቅም ላይ ከዋሉት ጋር የሚመሳሰሉ የኃይል አማራጮች የተመሰረተ አዲስ የጦር መሳሪያ ከሩሲያ የተዘጋጀ መሆኑ አስታውቀዋል። ፑቲን በሽልማት ስነ ስርዓቱ ላይ በወቱ አደረጉን ንግግር የቡሪስቴኒክ እድገት ለሩሲያ ህዝብ ታሪካዊና ጠቀሜታ እንዳለው ለሚመጡት አስር ዓመታት ደህንነትና ስትራቴጂካዊ እኩልነት ማረጋገጥ ያስችላል ሲሉ ገልጸዋል። የሚሳኤል ዝርዝር ሁኔታ በማስተዋስ ፑቲን በጥቅምት 21 ቀን ብሪስቲኒክ በተሞከረበት አካባቢ የኔቶ መርከብ እንዳለና ሞስኮ ጣልቃ አልገባችም ሲሉም